አሲድ፣ ነው አሲድ። ከአብርሃም ጋር የሆነ ነገር አለሽ? ጋር ምንድን ነው ያለሽ ከአብርሃም ጋር?

ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ እናንተም በእያላችሁ በሰላማችሁ ይብዛልኝ። ቤተሰቦች፣ እንግዲህ ዛሬ ተመልሼ ልናንተ መጥቻለሁ ማለት ነው። አለቅም፣ እናንተን የሚያስከፋ ነገር ነው፣ ግን ይሄ እንዴት ነው እናንተ ለማስከፋት ምናምን ፈልጌም አይደለም። ግን እኔ ላይ የተደረገብኝን ነገር ግዴታ መመለስ አለብኝ። ማለት እኔ የሆነ ሰው መንገድ ላይ ጠብቆ በድንጋይ ቢመታኝ፣ ነገ እኔ ዝም ብዬ ላልፈው አልችልም። ማለት እዚጋ ጸግሽም አለ እሱም አያውቅም። በእርግጥ ለምን እንደጠራሁት ለምን ማለት የምናገረው ነገር ምን እንደሆነ እሱም አያውቅም። የእኔ ሀሳብ ነው። ግን እኔ ከመሬት ተነስቼ ይህን ነገር ያሰብኩት ነገር አይደለም። እናንተም ታውቃላችሁ። ከዛ በፊት ብዙ ሰዎች እኔ ላይ ማለት እንዴት ነው እኔ እያሰሩ እኔን የሆን ነገር እያደረጉ ምናምን እኔን እየጎዱ ነው ያሉት፣ እና ዛሬ እኔ እሷን ዝም ካልኳት፣ ነገ ደግሞ ሌላ ሰው ተነስቶ እኔን የሆን ነገር ማድረጉ አይቀርም። ስለዚ፣ ግዴታ የተደረገብኝ ነገር እመልሳለሁ። ማለት እሷ በትንሹ ሊሆን ይችላል እኔ ከማረጋት አንጻር እሷ በትንሹ ይሆናል፣ በቃ ያሰቃየችኝ ማለት ነው። ምክንያቱም እሷ ካረገችኝ በላይ ነው ማረጋት። ትላንትናም ተናግሬ ነበር እንደማልታዋት ማለት ነው። ማስቀደም ያለብኝ ነገሮች ነው ያስቀደምኩትኝ እንጂ እሷን ትቻት ወይም ይቅርብያት ምናምን አይደለም። ብታዋት ችግር የለውም። ምክንያቱም ለአንድ ቀን ለሁለት ቀን ታምም የለውኝ እሷ ያሉ ነገር ስታደረገኝ ከጎኔ በዛ ሰዓት ማንም ሰው አልነበረም ጸግሽ ምጽ ወይም ማንም አልነበረም፣ ብቻዬን ጠርታ በዛ ላይ በደካማ ጎኔ ገብታ አብርሽ ላገናኝሽ ብላ አብርሽ እየጠራሽ ነው ብላ ነው እንደዚህ ያደረገችኝና፣ ማለት አልታዋትም እውነት እንዲቆጫት ነው ማድረጋት። ምክንያቱም ለሌላ ሰው መማሪያ ስለሚሆን ማለት ነው። እና ቤተሰቦቼ፣ እናንተንም ማለት እሷን በማድረጋት ነገር ላስቀየማችሁ ከቻልኩም ካስቀየምኳችሁም ከወዲሁ ማለት ከመጀመሪያው ይቅርታ የምጠይቃችሁ ና ጸግሽ፣ ምንድነው የምታወራው ምናምን በለክ ሊሆን እንችላለን አሁን የግራ ገብቶኛል። የምታወራው ነገር አልገባኝም። አዎ መቅደስ ማለት እንድጠራጠር ነግሪክ ነበረ። ማግም ደዊ ይላታለሁ ቅጠራት ያልሽኝ ቦታ ቀጠሬት፣ አለው ግን ምን እንደሆነ ሀሳቡ ምን እንደሆነም አልገባኝም። እየተካሄደም ያለውን ነገር አልገባኝም። ለዚህ ነገር ማብራሪያ ትሰጭኛለሽ ወይስ? አይ በደፈናው ምናምን ሳይሆን ለአንተ እነግርሃለሁ፣ ለቤተሰቦችም ዛሬ እነግራቸዋለሁኝ፣ አስቀድሜ ማለት ነው ማለት ምሰራውም ስራ አሁን ዛሬ በቃ መቅደስ ማደርጋት ነገር ስህተትም ከሆነ እናንተ እንድታረሙኝ። ግን እኔ ሳይነኩኝ አይደለም እምነካው፣ እኔም ማለት መቅደስም ሳትነካኝ አይደለም ሳትመታኝ አይደለም እመታት። እና ብዙ ጊዜ ተናግሬዋለሁኝ፣ በማይገባት በማያገባት ነገር እየገባች ነው ወደ እኔ ህይወት የምትመጣው። ከዙሪያ የሆና ብዙ የምታደርጋቸው ነገሮች አሉ። አንተ አልተረዳክም ይመስለኛል። ባለፈው ቪዲዮ ለቃለች። ማለት እኔም ትንታኝ እኮ ትሰረኝ፣ ውሃም ትድፋብኝ፣ ምንም ታርገኝ፣ ታሰቃየኝ። ግን ለምን ቪዲዮ ፖስት ታደርግብኛለች? እኔ በጣም ያናደደኝ ያ ነው ቪዲዮ ለምን ፖስት አረገችብኝ እኔም መታኝ እኮ ቅጣትም ከሆነ የፈለገችው ነገር አርገው በውስጥ መጨረስ ትችል ነበር ግን እሷ ቪዲዮ ቀርጻ ካሜራ ሆኖ ተባብሯት ከዛ ቪዲዮ በቻናሏ ፖስት አርጎላት ምናምን በጣም ነው የሚደብረው ለእኔ በጣም ያበሳጨኝ ያ ነገር ነው ውንላትም በጣም እያንገራግረች ነበረ በቀልሽ እና ነገራሶች እንዲህ ዚባዚንኬ ዙሪያ ጥምጥም ከመሄድሽ በፊት ቀጥታ አስረጅኝ እኮ ቀጥታ ላስረዳክ። ማለት እኔ ስትተኛ እንደሆንኩኝ እንዳታስብ ስለፈለግኩ ነው ፀግሽ ሲቀጥል ማለት ነው። አሁን እሷ እንደዚህ ስላደረገሽ ሰንበዴ፣ እኔም እንደዚህ አደርጋለሁ ብለሽ እንዳታስቢ ማለት አይደለም። በቃ ቂምን በቂም አይደለም መመለስ። ያለ እኔ የጨረስኩት ነገር ነው። በዚህ እኔ ዛሬ ዛሬ የነገርኩ ላንተ ማለት ነው። አሁን እዚች ጋር የምነገር ከቤተሰቦቼ እኮ እንድታቅ የፈለግኩት እንድታግዘኝ ስለምፈልግ ብቻ ነው እንጂ አይደለም። ፀግሽ ቪዲዮን አይተህ ራሱ ለምን ዝም አልሻት፣ ምናምን ማለት ነበረብህ እንደው እኔ እንደዛ ስታደርገኝ ለምን ትንሽ እንኳን አይሰማህም? አንተ በቃ ዛሬ ያደረገችኝ ነገር መልሳት አለሁ እሷ ባደረገችው መንገድ ግን ትንሽ ከፍ አድርጌ ማለት ነው እንድቆጫት ነው ማድረጋት። በዛ ነገር ደግሞ እኔ ደውዬ ስጠራት ስለማትመጣልኝ መቅደስ፣ ለዛ ነው አንተ ደውለህ ጥራት ያልኩህ ማለት ነው። አንተ ደውለህ እንደቀጠርካት አይነት ነገር እኔ እንደሌለው ምናምን አስባ እንድትመጣ ስለፈለግኩኝ ነው። ያ ደግሞ ከጎን እንድትሆን ስለምፈልግ ነው እንጂ ማለት እኔ ሳትነካኝ እንኳ አልነካዋትም እኔ አልነካዋትም ነበር ራሷን አትቀድመኝ። ነካችኝ ስለዛ ነክታኝ ደግሞ ኔ ለምደ ዝም ምላት። አንተንም ያናህል ለእናንተንም ያከራክር ጉዳይ አይደለም። እንደውም ከጎኒ ሆነ ልታግዘኝ ነው የሚገባው። አልገባሽ ነገር አለ። ነገራቶች እንደዚህ በሆኑ ሰዓት በጣም ውስብስብ ነው የሚሆኑት። እኛ የራሳችን ኬዞች አሉ ማለት ነው። እነዛን ኬዞች ብናስቀጥል ይሻላል፣ መቅደስ ለምታደርገው ነገር ዋጋ ማስከፈል ይሻላል። እሷ እኮ በቃ አንድ ትንኝ ነች ዝም ብለች ትተሻት እኮ እንትን ማለት ነው እኮ ማለት እንደዛ መሆኗን እንድታቅ እንድትረዳ ነው የምፈልገው እንዲ እኔ ላይ እኮ እጇን አንስታ ማለት የሆነ ጭራሽ ሰው ጨምራ ምናምን ብቻዋን ቢሆን እኔ ዝም እንደማላት ታውቃለች ያንን አውቃ ነው ጭራሽ ወንድ ይዛ መታ ምናምን እዛ ያደረገችኝ ማለት ነው ስለዛ እኔ ለምደ ዝም የምላት ጸጊሽ ትላንት ና የሰራሁትን ቪዲዮ አይተሃል አይደለ እኔ ብዙ ብዙ ማስተካከላቸው ነገሮች ነበሩ ለዚያም ነው ያንን ነገር ቅድመ የሰጣሁት እንጂ እሷን ረስቻት አይደለም እንደ ተወችኝ ያን ነው ነበረ እንደዛ ማድረጋት ግን ሌላ ማድረጋቸው ነገሮች ስለነበሩ ነው እስከ ዛሬም ዝም ያልኳት እንጂ ልታዋት ምናምን አስቤ አይደለም። አሁን ፀግሽ እናንተ ምንም ያከራክረን ነገር የለም እኮ እዚህ ጋ በቃ ከጎን የሆነክ ማለት ብቻዬን ስሆን በህዝ በእርግጥ ምንም አታደርገኝም። እኔን ምንም የማድረጉ አቅምም የላትም ሲጀመር፣ እሱ መብትም የላትም አንቺን እንደዛ የማድረግ ማለት ነው። ግን ማለት ነው በቃ አላረለ እንቶ እኔ አልተውም ፀግሽ ይኸውልህ እኔ ዛሬ ምን አግርክ እዚህ ጋር ማርያም ምን አይደለም እኔ አልተውም አልኩህ እኮ አንተ በቃ አላግዝሽ ምናምን ልትለኝ ትችላለ እኔ ሌላ ሰው አምጥቼ አደርገዋለሁ ይህንን ነገር እሷም ማለት ነው ማለት የሆን ነገር ሳላደርጋት አልተዋትም ለምንደ ምንቃት ምን ያህል ብትንቀኝ ነው እኔ ራሱ ምን ያህል ብትደፍረኝ ነው እንደዚህ የምታደርገኝ ይህ እኮ ንቀት ነው አንተ አልገባህም ማለት እኔ ተንቄ እንደዛ ተደርጌ ለምን አንተ ታየት ትለኛለች። ነፂ ነገራቶቹ እንዳይባባሱ ከዚህ ምን የማይባባስም፣ ከዚህ ይበልጥ ነገር የለም። ይሁን ለከኔ ዛሬውን ነገር አርጋት፣ እሷ ነገር ሌላ ነገር አርጋ ለውላ ከሞከረች ሌላ ነገር ነው የሚጠብቃት። ስለዚህ መቆም አለበት አይደለም? ነገር ትቆም እንደሆነ ትቆማለች፣ በዚህ ትቆማለች። ለምን እኔ መታኝ ዝም ብያት አይቆምም። ነው ተረጋጊ፣ መጀመሪያ ቆም ብለሽ። አይ አይደለም እኔ በጣም ስሜታዊ እንድትወኝ አልፈልግም። ግን ማለት ነው አሁን እሷን እንዲህ ስለተበቀልናት እኛ ምን ምን የሚያረካን ነገር አለ? እኔ ቢያንስ ብድሬን እመልሳለሁኝ። ተመትቼ ዝም አልልም፣ አልታዋትም። በቃ አንተ ግን የሆነ ተስማምተህ በቃ አብረን ብንበቀላት ደስ ይለኛል። ነፂ፣ አንቺ ደስተኛ የሚያደርግሽ ሆነ እኔ ምንም ነገር አደርጋለሁ። በቃ ይሄን ነው የምፈልገው ግን ማለት ነው እየደበረኝ ነው ይሄንን ነገር የማደርገው። ምንም አይደበረ ምንም ማለት ያን ያህል እሷ የሚጎዳ ነገር አላረግም። ቤተሰቦች፣ እናንተንም ካስቀየምኳችሁ በጣም ይቅርታ፣ ግዴታ ማድረግ ስላለብኝ ነው። እንደዛ ስታደረገኝ አይታችኋልና፣ አሁን ልትመጣ ስለምችል እኔን ከየችን ትመለሳል። ይጸግሽ አንተ ይዘሀትና የቀጠርካ ቦታ ን ይጅል ጠብቃት። ምን እንደሚሻል አላቅም። ፋሚሊዎቼ፣ በጣም የሚደብር ነገር ነው። በዚህ በኩል ደግሞ እሷን ንቢ ብላ ትህት የላጣት ሊሆን ነው በጣም ከባድ ነው። ያው እያት እንዳትጎዳት ማድረግ ነው ያለብኝ። ደግሞ ሰላም ነሽ? ፈልጌሽ ነው። አይ ምንም ዝም ብሎ ፈልጌሽ ነው። ዝም ብሎ ማግኘት አይቻልም? ዝም ብሎ ማለት አልገባኝ። ምን አይነት ምንድን ነው ቪዲዮ አለ እና ደግሞ ብቻህን እንዴት ልታገኝ ቻልክ ብዬ እኮ ነው። አዎ እሺ አሁን ወደዛ ጊር እናውራ። ያ ስለምን ማለት ወዴት? ወደዛ ጊር እናውራ። ምን ነው ችግር አለ እንዴ? ችግር የለም ማለት እና፣ ታዲያ እንዴት ነው ዝም ብለን ወደዛ ጊር እንደናውራ ምን እንችላል አሁን እየደረስን ነው። ቀስ እያልሽ ያው። አንተ እንዴ! እያሳመመሽ ነው ነው። ቀስ ነው ነው ነው። ማግኘት ያለብሽን ሰው ታገኛለሽ። ምን ምን ማለት ነው? ነገሮች አይብስም። ጸገይ ሌላ ነገር አስበክ ነው አይደለ? ልቀቀኝ እሺ፣ ልቀቀኝ ምንድን ማን እንደሚጠብቅሽ ማን እንደሚፈልግሽ ምን እዚህ ጋር በግልጽ ነው ምንም የት ነው የምትሄጂው? ልቀቀኝ ምንድን ለማድረግ ምንድን

ይሄ በጣም ትንሹ ነው። ነጻነት፣ ቢንም ለምን አንቺ ካደረክሽው ነገር ይብሳል። ነጻነት፣ አንቺ ካደረክሽው ነገር ይብሳል። ይሄ ለማስተማሪያ ሁለተኛ እንደዚህ አይነት ተንኮል

ተናገሪው ነው ተናገሪ። አትናገሪም? ሌላ ነገር ሌላ ሰውም አለ። ሌላ አይደለም። አሁን አርፈሽ መቀመጥ ትቻያለሽ። ከዚህ በኋላ የሚጠብቅሽ ነገር የለም። ከዚህ የባሰ ነው። እኔ አንቺ ላይ እጄን አላነሳም፣ ሴት ልጅ ላይ እጄን አላነሳም ግን ማለት ነው፣ ስራ አምኝክ ነበር የመጣሁት። እግዚአብሔር ነፂ፣ ቆይ ስሚ። አንቺ ማለት ነው እንደዚህ ነበር እህቴ፣ አምናሽ መታ ነበረ ግን ጉድ ሰራሻት። ግን በጣም ያሳዝናል የምታደርጊው ነገር። ምን ይሻልሻል? አርፈሽ ትቀመጫለሽ ወይስ አትቀመጪ? ነው? እያማመሽ ነው ሐኪም ቤትን በኋላ። ነፃነቴ፣ ተናገሪ። የምታውቂውን ነገር ተናገሪ። ምንድን ነው ነገር ያለው ነገር ተናገሪ እኮ ከኔ ጋር የሚያገናኙሽ ነገር የለም። ስለዚህ በምን ደርሳብሻለች እስ ተናገሪ። በዚህ ደረሰችብኝ የምትይው ነገር ካለ ተናገሪ። ጸጌሽ አሁን ልሄድ በቃ መሄዱን ትሄጃለሽ፣ ካመመሽ ማኪን ቤት እንወስድሻለን። ግን ማለት ነው ምንድነው የሚያገናኛችሁ? በቃ ምንም የሚያገናኝ ነገር የለም። ስለዚህ አርፈሽ ተቀመጪ ያለሽ ማለት ነው። ተናገሪ የምታውቂው ነገር ሁሉ። አሁን ዘግቼ ማለት ነው በስርዓት ላውራሽ። ከዚህ በኋላ አንቺና ነፃነትን የሚያገናኝ ነገር ምንም ነገር እንደሌለ ነው። ከአብርሃም ጋር ያለሽ ነገር ምንድን ነው? ምን አገባሽ አንቺ ስለሱ ነው ወይስ አንጂ ትፈልጊዋለሽ ነው? እኔ ያልገባኝ ነገር ምን እንደነሽ አንቺ። ምን ማለት ነው? ምን ማለት ነው? ለአብርሃም ምንድን ነሽ አንቺ በቃ ማለት ነው። አንቺ ከአብራም ጋር የሆነ ነገር አለሽ ድያ። አንቺ ገና ምኑም አልገባሽም፣ ስቃይ አልገባሽም ማለት ነው። በረባ ያለውን ነገር እስክትናገሪያ አንለቅሽን ነው ወንድሜ ላይ እጅሽን ለምን አነሳሽ? ለምን አነሳሽ እ ያለ ነው እንደዚህ መቅደብሽን አላወኩም ነበራል ኧረ በደንብ እኔ አጨበጨብኩልሽ። እጅሽ ማታ አንቺበት አሰሜም እየተውጣጠርሽ አልነበር? አሁንስ ትናገሪያለሽ ወይስ በዚሁ ስቃዩን ጨምረው? ከአብርሃም ጋር ምንድን ነው ያለሽ? ይህን ተናገሪና እንለቅሻለን ነው እኔ እንደዛ ስሆን ማለት ነው፣ ዝም ብለሽ ትተሽኝ ነበር ይሹ መንገድ ላይ ጠለሽ ማለት ነው። ተናገሪ አሁን ተናገሪ። እኔ ሁሉንም ነገር አታርጊ ብያት ነበር፣ ግን ለካ አንቺ ልብሽ በጣም አብቷል። አህ ትናገሪያለሽ ወይስ ስቃዩ ይቀጥል? ከአብርሃም ጋር ምን እንዳለሽ ትናገሪያለሽ? እያ ዞሪኝ ነው በእና ዘይቱ ተው፣ ተናገሪና ወዳጅም ቤት የምንወስድሽም ከሆነ እንወስድሻለን

እስኪ ባይዘሽ ነጭ ነጭ ማግኔ ማግኔ እስኪ ባይዘሽ ነጭ ነጭ ነገን እንዴት ልየው? መልካም አድርጌ ተሸፍኖብ ራስን ሳይወዱ ተስፋ ማድረጉ ማማጦ ነብ ነገን እንዴት ልየው